ጉድ ጉድ ጉድ ጉድ ጉድ! ከመሸ ሰበር እና ትኩስ ዜና ወደ እናንተ ይዤላችሁ መጥቻለሁ። ሰላም ሰላም! እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዱ ኤርትራውያን የቻለ ቤተሰቦች እንዴት ናቸው? ደህና ናቸው? የሁሉ ሰላም ሁሉ መልካም ነው? እኔ ጋር ሙሉ ሰላም ሙሉ መልካም ነው። እናንተ ጋር ሙሉ ሰላም ሙሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮን ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሃሳብ፣ አስተያየት በኮሜንት እንድታስቀምጡልኝ እያልኩኝ ነገ በሰፊው እመጣበታለሁ። አሁን እንዳላሰለቻችሁ ከዚህ በፊትም ቪዲዮ ለቅቄ ስለነበረ ከጥቂት ሰዓታት በፊት አሁን ሳየው እንዴት ጉድ ብዬ ኮነው ወደ እናንተ እህቶቼ እንድቱ ስትንፈስስ አለላችሁ። ማ ላድር አይገባም። አንድ ደቂቃስ ቢሆን አለሁላችሁ ለማለት ያክል ነው የመጣሁት ማለት ነው። እና እንግዲህ አብርሽ ሄርሜላን አስመልክቶ ለሄርሜላ ተራድቶ ቦክስ አቅምሶታል ማለት ነው፣ ፈረንጁን። ጉድ ነው ጉድ ጉድ። እኔ ሲጀምር ማለት ነው እኔ የሆነ ያለው ነገር ምንም እየገባችሁ አይደለም። እንደኔ ትናንት ሌላ፣ ዛሬ ሌላ፣ ጠዋት ሌላ፣ ቀን ሌላ ዛሬ አንድ ሁሉም ቢያንስ አራት ቤት ቪዲዮ ተለቋል። አራቱ ቤት የተለያየ ሀሳብና እቅድ አላማ ያለው ማለት ነው። ዝብቅርቅርቅ ያለ በቃ እንዴት ልበላችሁ ፕሮግራም አልባ ማለት ነው፣ የተለቀቀው ቪዲዮ ማለት ነው። ውዶች የኔ ለማንኛውም ነገ ነው በሰፊው የምመጣላችሁ ስለ ቪዲዮ ሀሳቤን ሰጥቼ እንትን ምለው ማለት ነው ብቻ ያያችሁት የታዘባችሁትን ነገር በኮሜንት እየጻፋችሁ እስከ ነገር ድረስ እንድትቆዩኝ እያልኩኝ ቪዲዮዬን አበቃለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።